ለንሲሉ ሲሉ ኮሜንታተሮች ገለጡ። የነቶሎ ቶሎ ቤት ግርግዳው ሰንበሌጥ ማለት አሁን ነው። ሀቢበማ ዶክተር ናት፣ ራቁቷን እንደማትልክ እንዲሁም የብረት መዝጊያ ጎንደር የባል እንዳላት ሁላችንም እንመሰክርላታለን። ይሄ የጥላት ኮሜንት መሆን አለበት። ስለዚህ ሪም ጎልድ ራሱ አፍራ በዚህ በሰውዬ አንገቷን እንዳቀረቀረች በካሜራው ላይ ማየት እንችላለን። ታዲያ ማርቆስ የሰማንያ ሶስቱን ቪዲዮ የራቁት ቪዲዮ የያዘው ማርቆስ ለሁሉም ሴቶች ብር እንደላከላቸውና እቃማቸውን አብሶ የዱባይ ሴቶችን እንዳሳደስላቸው ተናግሯል። ታዲያ ማርቆስ የ83 ቱም የራቁት ቪዲዮ ሲበቃው ሴት ከጠገበ በኋላ ኢትዮጵያም ያሉ ሴቶች ከጠገባቸው በኋላ ምን ቢያረግ ጥሩ ነው? አልፈልጋችሁም፣ የእናንተን ቪዲዮ በአደባባይ አወጣለሁ እናንተ የሴት ወራዶች፣ በማለት ዛሬ በቲክቶክ መልስ ሰጥቷል። ነገ ይቀጥላል ብለዋል። ዛሬ እስራ ላይ ስለሆንኩ ነው ብለዋል። ታዲያ እነዚህ ማፈሪያዎች የሆኑ ሴቶች አንዷ ላቭ የምትባል አንዷ ደመቁ አንዷ ደግሞ ፀሐይነሽ የሚባሉ ሰዎች ምን አሉ? አዎ የራቁት ቪዲዮ ልከንለታል፣ የሱንም ቀርጸን ይዘናል በማለት መልሳቸውን ሰጥተዋል። እያለቀሱ ለወንድማችንና ለእናታችን ልኮብናል ለራቁታችንን እያሉ እያለቃቀሱ ነው። አይ እንደው ኔ አፈርኩኝ አፈርኩኝ። የ83 ጉድ ጉድ ጉድ ሴት መሆኔ ማስጠላኝ። አረተው ሴቶች አረተው አረተው፣ ገመናችሁን ሸፉ እና 34 ዋሳብ 34 ኢሞ እንዲሁም 23 ቴሌግራም እና ሚሴንጀርም እንዳለው፣ እንዲሁም የሱን ስም እየቀያየረ አንዴ ያሊ፣ አንዴ ከበደ፣ አንዴ ማርቆስ፣ አንዴ ኤልያስ፣ አንዴ አብነት እያለ ሴቶችን 83 ሴቶችን እንደተጀናጀነም ተናገረ። እንዲሁም አሁንም ቢሆን ይቀጥላል እያለ ነው። አይ ማርቆስ ይሄንን ሁላ ሴት ማውራት እንዲሁም የሱ ያልሆነውን ፎቶ እየፖሰተ ጧትና ማታ የተለያዩ ሴቶችን እንደሚያወራ ተናገረ። እንዲሁም በሀቢበ ቤትና በተለያዩ ቤት ጊፍታተር ጧት ማታ ለካ አንበሳ የሚያወርደው የራቆት ቪዲዮ እየላኩለት መሆኑ ከመረጃ ምንጮቻችን ተሰምተዋል። ነገ በሀቢበ ቤት ማንም እንዳይቀር የማዳም ቅመሞችን ጉዳቸው ስለሚወጣ አብረን እንግዲህ ፏብትን ዘ ገና እንላለን። ጉድ እኮ ነው። ያ የፈረደበት ቴሌግራም ማርቆስ ሊከፍትልን ነው እላለሁ። አይ ማርቆስ፣ እነዚህን ወራዶችማ በደንብ አድርገህ አጋልጥ ነው የምልህ ምክንያቱም አንተ ወንድ ልጅ ነህ እንኳን የ ሰማንያ ሶስት አይደለም አራት መቶ አትሞላም ነበር ወይ እውነቴን የምልህ ምክንያቱም እነዚህ ስራ ፈቶች እነዚህ ዝሙተኛ ዝሙትን የሚያስፋፉ የኢትዮጵያ ሴቶች ኢትዮጵያን አዋርደዋታል እውነቴን ነው የምልህ እኛ አብይ አህመድ ብቻ አዋርዷታል ብለን ነበር ለካ የማዳም ቅመሞች አብሶ የዱባይ ሴቶች የኢትዮጵያን ህዝብ እንዳዋረዱት ከዚሁ ከመረጃ ምንጮቻችን እየሰማን ነው። በጣም ያሳዝናል። በጣም ያሳፍራል። እንደው ጉድ እንደው እውነት ያገባችሁ ሲፈታችኋል፣ ይብላኝ ለወለዳችሁ ይብላኝላችሁ። እውነቴን የምላችሁ እናንተ አሰዳቢዎች፣ አረ በጣም በጣም ነው የሚደብረው። በሌላ ዜና እንገናኝ። እወዳችኋለሁ አከ